በነገው ዕለት አርሰናል ከዌስትሀም ጋር ጨዋታውን ያደርጋል። ከዛ በፊት ግን አሰልጣኝ ሚኬል አርቴታ የሰጠው ጋዜጣዊ መግለጫ አለ። በጋዜጣዊ መግለጫ ወቅት የተለያዩ ጥያቄዎችን ጠይቆ የተለያዩ ሀሳቦችን መስጠት ችሏል፣ አስተያየቶችን መስጠት ችሏል። ምን አለ የሚለውን ጉዳይ በዚህኛው ፕሮግራም ይዤላችሁ መጥቻለሁ። ውድ የአርሰናል ደጋፊዎች ይህንን ቻናል ሰብስክራይብ አድርጉት፣ ምክንያቱም ይህ ቻናል አዲስ ስለሆነ የእናንተን ትልቅ ድጋፍ ይፈልጋል። ይህንን ሰብስክራይብ አድርጉት። እንዲሁም ደግሞ ቪዲዮን ላይክ አድርጉት። እስከ መጨረሻው ድረስ ደግሞ መከታተላችሁን እንዳትረሱ በፍጹም። እንግዲህ አሰልጣኝ ሚኬል አርቴታ የተለያዩ ነገሮችን ተጠይቆ ነበረ። በዛሬው ዕለት ምንድን ነው ያለውን እንመልከት። በመጀመሪያ ደረጃ የተጠየቀው ስለ ግርሃም ፖተር ነው። በተለይም ይህ የቀድሞ የዌስትሃም አሰልጣኝ በቅርብ ጊዜ እንደተሰናበተ ይታወቃል። ስለ ግርሃም ፖተር መሰናበት፣ እንዲሁም ደግሞ ስለ አሰልጣኙ ምን ትላለ ተብሎ ተጠይቆ ነበረ። ለግርሃም ፖተር እጅግ በጣም ትልቅ የሆነ አክብሮት አለኝ። እሱ ልዩ የሆነ አሰልጣኝ ነው። እኔ እንደ ሰው ከሱ ጋር ለመስራት እድል ካገኙ ተጫዋቾችና ሰዎች ጋር ስታወሩ አብረው የነበራቸውን ጊዜ እንደተደሰቱበት ይናገራሉ። ከሱ ጋር የሰሩ ሰዎችን አነጋግሬ አውቃለሁ። በተደጋጋሚ ከነሱ ጋር ተገናኝቼ አውቃለሁ። ሁሉም የመለሱልኝ ምላሽ ግን ፖዘቲቭ ነው። ስለሱ በሚናገሩበት ሰዓት ላይ ምንም አይነት ኔጌቲቭ ነገር ሲያወሩ ሰምቼ አላውቅም። ሁሉም ሰው ስለሱ በጎነት ነበረ የሚያወራው። እንደ ሰው በጣም ጥሩ ሰው ነው። እንደ አሰልጣኝ ደግሞ በሜዳው ላይ የምትመለከቱት አጫወቱ እጅግ በጣም ትልቅ አሰልጣኝ እንደሆነ መመልከት ትችላላችሁ። በተለይ በማህበራዊ ሚዲያ ላይ በተከሰቱ አንዳንድ ጥቂት ነገሮች ምክንያት ሲለቅ ማየቱ በጣም ያሳዝናል። በርካታ የዌስትሀም ደጋፊዎች ሆነ ሌሎች የእግር ኳሱ ሰዎች በማህበራዊ ሚዲያ ላይ ከፍተኛ የሆነ ተጽዕኖውን አድርሰውበታል። በተለይም እሱና ቤተሰቡን ሲያስፈራሩ ተመልክተናል ካለቀክ እንዲናረጋለን ሲሉ ተመልክተናል። ነገር ግን እኛ ያንን ማድረግ የለብንም። በእኔ እምነት በዓለም ላይ ምርጡ ሊግ እንዲኖረን ከፈለግን በዚህ ነገር ላይ ማሻሻል አለብን። ትልቅ የሆነ ፕሬጀርም፣ በአሰልጣኞች ሆነ በተጫዋቾች ላይ ምንም አይነት ፕሬጀርም ማድረግ የለብንም ወይም ደግሞ ተጽዕኖን ማሳደር የለብንም። በተለይም በማህበራዊ ሚዲያ ላይ በሊጋችን ውስጥ ላሉ አስፈላጊ ሰዎች ጥንቃቄ ልናደርግላቸው ይገባል ካለበለዚያ ግን ሊጋችን እየደከመ ይመጣል፣ የሚልን አስተየትን መስጠት ችሏል አሰልጣኝ ሚኬል አርቴታ ስለ ግራሃም ፖተር ማለት ነው። እንዲሁም ደግሞ በዛው ስለ አሁኑ አሰልጣኝ አንድሬ ሳንቶስ ኤስፔሬቶ ሳንቶስ ተጠይቆ ነበረ። ስለ ኤስፔሬቶ ሳንቶስ ምን ትላለ? አዲስ አሰልጣኝ ነው። አዲስ አጮትን ዌስትሀም ይዞ ይመጣል። ምን ትላለ ስለ አሰልጣኙ ተብሎ ጠይቆ ነበር። እጅግ በጣም የማደንቀው ሰው ነው ኤስፔሬንቶ ሳንቶስ። በኖቲንግሃምም እያለ እጅግ በጣም የሚደነቅ ቡድን መስራት ችሏል። ኖቲንግሃምን ከረጅም ጊዜ በኋላ ወደ አውሮፓ ውድድር እንዲሸጋገር ማድረግ ችሏል።

እኔ ከማደንቃቸው አሰልጣኞች መካከል በግንባር ቀደምነት አነሳዋለሁ ሳንቶስን። አሁን ላይ ደግሞ ዌስትሃም ዩናይትድን ይዟል። ዌስትሃም ዩናይትድ የራሳቸው የሆነ ኳሊቲ ነበራቸው። እሱ ደግሞ ሲጨመርላቸው አሰልጣኝ ስፔሬቶ ሳንቶስ ሲጨመርላቸው ደግሞ የተለየ እያደርጋቸዋል የሚልን አስተየትን መስጠት ችሏል። እንዲሁም ደግሞ መልካም ምኞቴን እገልጻለሁ ለስፔሬቶ ሳንቶስም የሚልን አስተየትን መስጠት ችሏል። እንግዲህ ዋና አሰልጣኝ ተደርጎ እንደተቀጠረ በቃ ለስፔሬቶ ሳንቶስ ከኖቲንግሃም በአወዛጋቢ መልኩ ከለቀቀ በኋላ ጥቂት ከቆየ በኋላ አሁን ላይ የዌስትሃም አሰልጣኝ መሆን ችሏል፣ በይፋ ማለት ነው። ቀጣዩ ደግሞ የተጠየቀው ሚኬል አርቴታ ስለ ጋብርኤል ማጋሌሽ ነው። እንግዲህ ጋብርኤል ማጋሌሽ ምን ትላለህ? ስለ ጋብርኤል ማጋሌሽ ተብሎ ጠቆ ጥያቄ፣ ሚኬል አርቴታ ከስልጠና በኋላ ወይም ከልምምድ በኋላ መጠበቅ ያስፈልጋል። ከዛም በኋላ ውጤቱን እናያለን እናም ሁሉም ሰው እንዴት እንዳለ ማየት አለብን። ጋብርኤልን ብቻ አይደለም ሁሉንም ተጫዋቾች ማየት አለብን። ስለ ጉዳዩ በጣም አሳስቦን አልነበረም ወይም ደግሞ የሚያሳስብ ጉዳት አልነበረም። ሚኬል አርቴታ ስለ ጋብርኤል ይሄንን ተናግሯል። እንዲሁም ደግሞ በባለፈው ከጨዋታው በኋላ ከኦሎምፒያኮስ ጨዋታ በኋላም ስለ ጋብርኤል ጠይቆ ተመሳሳይ ነገር ነው የሰጠው። አሁን ላይ ሪስክ ላለመውሰድ ነው እንጂ ተጫዋቹ መቀየሩ ላይ የለበትም ነበረ ነገር ግን ሪስክ መውሰድ ስላልፈለግን ጋብሪልን የመሰለ ትልቅ ተከላካይችን ላይ እንደዚህ አይነት ሪስክ መውሰድ ስላልፈለግን ነው እንጂ አስወጣ ነው ያን ያህል የተካበደ ጉዳት አልደረሰበትም፣ ማለቱ ይታወቃል። እንዲሁም ደግሞ በዛሬው እለትም ስለ ጉዳቱ በጣም አሳስቦን አልነበረም፣ ነገር ግን ነገ ይሰለፍ አይሰለፍ ከዚህ በኋላ በሚኖረን ስልጠና ወይም ደግሞ ልምምድ የምናይ ይሆናል። እሱ ብቻ አይደለም ሁሉንም ተጫዋቾች የምንገመግም ይሆናል የሚልን አስተያየት ሰጥቷል። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ሄንካፔ የተናገረው ነገርም አለ። ምንድን ነው ያለው? ብቁ እንዲሆን የተቻለንን ነገር እያደረግን ነው። በተቻለን ፍጥነት ሁሉንም ነገር ለማድረግ እየሞከርን ነበር። ነገር ግን ይህ ጨዋታ በጣም ፈጥኖ መቶብናል። የዌስትሀም ጨዋታ ቶሎ ፈጥኖ መጥቶብናል። አሁን የዓለም አቀፍ የእረፍት ጊዜ ወይም ኢንተርናሽናል ብሬክ አለን። ስለዚህ ተስፋ እናደርጋለን ከዛ በኋላ ከቡድኑ ጋር ጥቂት ልምምዶችን ወስዶ ለጨዋታ ዝግጁ ይሆናል የሚል ነገር ተናግሯል። ስለ ሂንካፔ ማለት ነው። ግና የመጀመሪያውን ጨዋታ በሻምፒዮንስ ሊጋር ተደርጎ ነበር ከአትሌቲኮ ቢልቦ ጋር። ከዛም በኋላ እንግዲህ በአንዳንድ ጊዜያቶች ተጎርቶ እስካሁን ድረስ ጨዋታውን አላደረገም። ሂንካፔ ተጫዋች እንግዲህ አዲስ የአርሰናል ተጫዋች ነው። በተለይም ጥራት ያለው ተጫዋች እንደመሆኑ በአርሰናል መለያ ለመመልከት ሁላችንም ጓግተናል ብዬ አስባለሁ። ጥቂት ደቂቆችን ነበር ያደረገው በመጀመሪያውም ጨዋታ ነገር ግን ከዚህ በኋላ በሚኖሩን ጨዋታ ይሰለፋል የሚል እምነት አለን። ኢንተርናሽናል ብሬክ መኖሩ ለአርሰናል ጥቅም ይሄ ነው። በተለይም አሁን ላይ ጉዳት ያሉ ተጫዋቾች ለምሳሌ ገብረ ሌለ ማጋሌስ ያርፋል በደም እነ ሌሎችም ቢያንስ እንኳን ወደዛ እንዳይሄድ ሊያደርጉት ይችላሉ። አላውቅም። በብራዚል ብሔራዊ ቡድን ጥሪ ተደርጎለታል። ነገር ግን ወደዛ ሄዶ ጨዋታን ያደርጋል የሚለውን በኋላ ላይ ነው የምንመለከተው። ነገር ግን ገብርኤል የማይሰለፍ ከሆነ ትንሽ ጉዳት አለበት ተብሎ ከአርቴታ ጋር በመነጋገር ካርሎ አንቼሎቲ ሊያሳርፈው ይችላል እንጂ ወደዛ የሚያመራበት እድል እጅግ በጣም ሰፊ ነው። ነገር ግን እንደነ ሂንካፔ ያሉ ተጫዋቾች ሙሉ ለሙሉ ከጉዳታቸው የሚያገግሙ ይሆናል ማለት ነው። ምንም አይነት ጉዞ ሳይሆን ለሀገር አያደረጉም አሁን ለጉዳት ስላሉ። ስለዚህም ኢንተርናሽናል ብሬኩ ለእነ ሂካፔ ለመሳሰሉ ተጫዋቾች ትንሽ እፎይታን የሚሰጥ ይመስላል። ለአርቴታም ትንሽ እፎይታን የሚሰጥ ይመስላል። ነገር ግን በተቃራኒው መልኩም ሊያሰጋን ይገባል፣ ኢንተርናሽናል ብሬክ መኖሩ። ምክንያቱም ደግሞ አሁን ላይ በርካታ ተጫዋቾች ጥሪ ተደርጎላቸዋል። ማርቲን ኦሊጋርድ፣ ቪክቶሪያ ኮሬስ፣ ሌሎችም እንደነ ዴክላን ራይስ የመሳሰሉ የአርሰናል ዋና ተጫዋቾች ሜን ስኳድ ውስጥ ያሉ ተጫዋቾች ጥሪ እየቀረበላቸው ነው የሚገኘው ስለዚህም አሁን ላይ ወደዛ መሄዳቸው ለጉዳት እያጋለጣቸው ይመጣል። በተለይም ወደ ሳውዝ አሜሪካ የሚሄዱ ተጫዋቾች እጅግ በጣም ትንሽ የመርከም ስሜት ይሰማቸዋል። አንደኛ ነገር ከዚህ ወደዛ ከለንደን ወደ ሳውዝ አሜሪካ ከእንደገና ደግሞ በዛ ጨዋታ ያደርጋሉ። እንደነ ቦሊቪያ በመሳሰሉ ሀገሮች ጋር በሚጫወቱ ሰዓት ላይ ደግሞ እጅግ በጣም አየር ንብረቱ እጅግ በጣም የሚያስጠላ አይነት ስለሆነ ወይም ደግሞ ለተጫዋቾች የማይመች አይነት ስለሆነ በጣም ለተጫዋቾች እጅግ በጣም ድካምን ይፈጥራል። ጨዋታን አድርገው ከዛ በኋላ ወደ ለንደን በሚመለሱበት ራሱ ያላቸው ጉዞ እጅግ በጣም አርካሚ ነው። እሱን እሱን ስናየው ኢንተርናሽናል ብሬክ እጅግ በጣም ለተጫዋቾች በጣም ፈታኝ ይመስላል። ነገር ግን ለእንደና ኢካምፔ ያሉ ተጫዋቾች ትንሽ ጨዋታም ከዚህ በኋላ ስለማያመልጣቸው በቀጣይ አርሰናል በሚኖረው ጨዋታ ላይ የመሰለፍ እድል ይኖረዋል ማለት ነው። ስለዚህም ከወዲሁ መልካም ጤንነትን እንመኝላቸዋለን እነ ቪክቶር ዮኬሬስ፣ ኦዴጋርድ እንዲሁም ደግሞ ለእነ ሳሊባ እንዲሁም ለተለያዩ ተጫዋቾች ለተጠሩት እያንዳንዱ ለእነ ትሮሰርድም መልካም ምኞታችንን ከወዲሁ እንገልጽላቸዋለን። ክፉ አይንካቸው። እንግዲህ ዋና እንግዲህ ይህንን ነው እንግዲህ እንደዚህ አይነት ነገሮችን መመኘት አለብን። ቀጣይ ደግሞ አስቴቱን የሰጠው ሚኬል አርቴታ ስለ ቪክተር የኮሬስ እና ስለ ማርቲን ኦዴጋርድ ቅንጅት ነው። እንግዲህ ግላዊ የሆነ ኬሚስትሪ አላቸው። ሁለቱ ተጫዋቾች በሚገናኙበት ሰዓት ላይ እጅግ በጣም ውብ የሆነ ኬሚስትሪ አላቸው። እነሱን ሁለቱን አንድ ላይ በበቂ ሁኔታ አላየንም። ማርቲን ኦዴጋርድ በተለያየ ምክንያት በዚህ ሲዘን ብዙም አልተገኘም በጨዋታዎች ላይ ወይም ደግሞ አልተሰለፈም በጨዋታዎች ላይ ግላዊ የሆነ ኬሚስትሪ አላቸው ብለን ተስፋ እናደርጋለን። በሜዳ ላይ ብዙ ጊዜ በማሳለፍና በመግባባት ያ ኬሚስትሪ እያበባል የሚል ወይም ደግሞ የኬሚስትሪ በደንብ ይዋሃዳል የሚልን አስተያየትን መስጠት ይችሏል። እውነትም ነው እንግዲህ። በባለፈው ጨዋታ ላይ በተለይም የመጀመሪያው ጎል እንዲቆጠር ምክንያት የሆነው ማርቲን ኦዴጋርድ ለቪክተር ዮኮሬስ የሰጠው ኳስ እንደሆነ ይታወቃል። በሚያስገርም መልኩ ማርቲን ኦዴጋርድ በሚያስገርም መልኩ ለቪክተር ዮኮሬ ሰጠው። ቪክተር ዮኮሬስ በሚያስገርም መልኩ ሁለት ተጫዋቾች መሀል አልፎ እንግዲህ እንዴትም ብሎ ገፍቷቸው ገፈታትሯቸው የመታው ኳስ በረኛው ነካው። በረኛው ነክቶት አንግል ገጨ፣ አንግል ገ ሲያጭ ማርቲኔሊ ያገኘው ማርቲኔሊ አገባው። እንዲሁም ደግሞ ሌሎች በየጨዋታው ክፍለ ጊዜ የተለያዩ ቅብብሎችን ሁለቱ ተጫዋቾች ሲያደርጉ ተመልክተናል። ማርቲን ኦሬጋር ደግሞ በዚህ የሚታማ አይደለም። አሲስት በማድረግ በማቀበል፣ በተለይም ጨራሽ አጥቂ በሚያገኝበት ሰዓት ላይ በኖርዌይ ብሔራዊ ቡድን ተመልክተናል። ለሀላንድ የሚያቀበላቸው ግቦች ኳሶች እጅግ በጣም ውብ እንደሆኑና በርካታ አሲስት አስመዝግበው ሁሌ በየኢንተርናሽናል ብሬኩ ወይም ለኖሩ የተሰለፈበቸው ጨዋታዎች አሲስት አንድ አሲስት አለ ሁለት፣ ሶስት፣ አራት አሲስትን አድርጎ ነው የሚመጣው፣ በአንድ ጨዋታ ማለት ነው። ምክንያቱም ደግሞ እንደነ ሀላንድ ያሉ አስገራሚ ፊኒሸሮች ይስላሉ። ወደ አርሰናል ቤትም ስንመጣ ከነ ሀቨርትስ በተሻለ መልኩ አሪፍ ያጨረረስ ሁኔታ ያለው ቪክቶሪ ኮሬስ እንዲሁም ከነ ሚኬል ሜሬ ነው። ከተለያዩ ከነ ጋብሪኤል ጄሱስ በተሻለ መልኩ ትክክለኛ አጥቂ ዘጠኝ ቁጥር የሆነው ቪክቶሪ ኮሬስ በአርሰናል ቤት አሁን ላይ ስላለ ማርቲን ኦዴጋር በርካታ አሲስቶችን ያደርጋል ተብሎ ይጠበቃል። እንዲሁም ደግሞ ቪክቶሪ ኮሬስ ከኦዴጋርድ የሚመጣለትን ኳስ ጨርሶ ጎልን ያስቆጠራል የሚል እምነት አለ። እንግዲህ በዛሬው ዕለትም ሚኬል አርቴታ ያንን ነው መናገር የቻለው። እንዲሁም ደግሞ ስለ ዩሪየን ቲምበር ተጠይቆ ነበር። በሊጉ ውስጥ አንደር ሬትድ ከሚባሉ ተጫዋች መካከል አንዱ ነው ወይ ወይም ደግሞ ቲምበር አንደር ሬትድ ተጫዋች ነው ወይ ተብሎ ተጠይቆ ነበረ። እሱን በጭራሽ አላውቅም፣ ምክንያቱም ደግሞ እኔ በጣም ከፍተኛ ግምት ነው የምሰጠው፣ ወይም ደግሞ ለእኔ ከፍተኛ ሬትድ ያለው ተጫዋች ነው በእኔ በኩል። ስለዚህ ሰዎች እንዴት እንደሚገመግሙት አላውቅም፣ ለምን አንደር ሬትድ እንዳደረጉት አያውቅም። እጅግ በጣም ተስፋ አደርጋለው ተጫዋቹ እጅግ በጣም ላቅ ያለ ደረጃ እንደሚደርስ። ምክንያቱም እሱ ሁለንተናዊ ስለ ሁለንተናዊ ተጫዋች ካነሳ ወይም ደግሞ በሁሉም ረገድ ስለ ተጫዋቹ ካነሳ ከአንድ ተከላካይ የሚጠበቀው እያንዳንዱን ጥራት ማሟላት የቻለ ተጫዋች ነው ወይም ደግሞ አንድ እንኳን ክፍተት አታገኝበትም። በመከላከሉ ረገድ እጅግ በጣም የተዋጣለት ተጫዋች ነው የሚልንም አስተያየት መስጠት ይችላል። እውነቱም ነው። እንግዲህ ከአንድ ተከላካይ የሚጠበቀውን ሁሉንም ነገር ማሟላት የተቻለ ተጫዋች ነው። ከአንድ ፉልባክ ተከላካይ የሚለው እንደሆነ ፉልባክ በሚለው ማለት ነው። በዛ ቦታ ላይ በቀኝም በግራ መጮት ይችላል። አንድ በሉ። ከዛም በኋላ ደግሞ በመከላከሉ ታክል በመረ በመውረድ ሪከቨር በማድረግ የአንድ ላይ አንድ ግንኙነቶችን በማሸነፍ ክሊራንስ በማድረግ በተለያዩ ነገሮች ሙሉ ለሙሉ መቶ ፐርሰንት ትክክለኛ የሆነ ተጫዋች ነው። ከዛም በኋላ በማጥቃቱ ረገር ደግሞ እኔው በማጥቃቱ ረገር ክሮሶ አሪፍ ነው። ጂብሊንጎ አሪፍ ነው ፍጥነቱ አሪፍ ነው። ከዛም በኋላ ደግሞ የአየር ላይ ኳስ ግንኙነቶቹ ምንም እንኳን ረጅም የሚባል ተጫዋች ቢሆንም የአየር ላይ አንድናንድ ግንኙነትን ማሸነፍ የሚችል ተጫዋች ነው። በመከላከሉ በማጥቃቱ ረገድ እጅግ በጣም ለአርሰናል የሚጠቅም ሁለገብ አይነት ተጫዋች ሁሉንም በሁሉም ረገድ ስናየ የተሟላ አይነት ተጫዋች ብለን እናነሳ እንችላለን። ለእኔ እኔ በግሌ ቲምበረን በፕሪሚየር ሊጉ ካሉ ምርጥ የተመላላይ ስፍራ ተጫዋቾች በአንደኝነት ነው ማስቀመጠው። ቲምበር አሁን ላይ ያለው አቋም ማለት ነው። ማንም ይበልጧል በፕሪሚየር ሊጉ ብዬ እኔ አላሰብም። ያናንተን ሀሳብ አስተያየት ደግሞ ብታሳውቁኝ በኮሜንት ላይ እጅግ ደስ ይለኛል። እንዲሁም ደግሞ አሰልጣኝ ሚካኤል አርቴታ ስለ ዌስትሀም ተጠይቆ ነበረ። ምንድን ነው ያለው? ባለፉት ሁለት የውድድር ዓመታት በእነርሱ በተደጋጋሚ ተሸንፈናል። ከዛም ትምህርት መውሰድ ይገባናል። እራሳችንን አሻሽናል መቅረብ አለብን። ሁሌ መሸነፍ የለብንም። በተለይም በአንድ ቡድን በተ

ትልቅ ችግር አለብን። እሱን ደግሞ ማሻሻል አለብን። በኒውካስትል ላይ ያደረግነውን በዌስትሃም ላይ ማድረግ አለብን። ምክንያቱም ኒውካስትልም ዌስትሃምን በተደጋጋሚ የሚያሸንፉን ቡድኖች ነበሩ፣ ነገር ግን ኒውካስትልን አሸንፈን አሳይተናል፣ ያውም በሜዳቸው። አሁን ላይ ደግሞ እድሉ የዌስትሃም ነው። ዌስትሃም አሸንፎናል፣ ላለፉት ሁለት አመታት። አሁን ላይ ግን ዌስትሃምን በሚገባ ማሸነፍ አለብን። ዌስትሃም ትልቅ ክለብ ነው። በተለይም በዘንድሮ የውድድር ዘመን መጀመሪያዎቹ ላይ ደካ የዓላማን እንቅስቃሴን ቢያሳይም ነገር ግን በባለፈው በኤቨርተን ጨዋታ ላይ ያሳየውን ብቃት መመልከት ትችላላችሁ በተለይም አሰልጣኛቸው ጥራት ያለው አሰልጣኝ ነው በፕሪሚየር ሊጉ ልምድ አለው ለእኛ ትንሽ ሊፈትንን ቢችልም ነገር ግን ለነሱ ተዘጋጅተናል የሚልን አስተያየትን መስጠት ይችላል አሰልጣኝ ሚኬል አርቴታ እንዲሁም ደግሞ ስለ ሌዊስ ማይልስ እስኬሊ ተጠይቆ ነበረ እስኬሊ የሚፈልገውን ደቂቃ አልተጫወተም እሱም ልክ ነው ነገር ግን ተጫዋቹ ፕሮፌሽናል ነው በብሔራዊ ቡድን ሆነ ለእኛ እጅጉን ጠቃሚ ተጫዋ ነው። እሱን በቻምፒዮንስ ሊግ እንዲሁም ደግሞ በተለያዩ ጨዋታዎች ላይ እያጫወት ነው እንገኛለን ነገር ግን ከዚህ በኋላ በሚኖረን ጨዋታ ላይ እሱን ለመጠቀም እናስባለን፣ እድሎችን እንሰጠዋለን የሚልንም ማስተያየት ሰጥቷል። ይህንን የተጠየቀበት ምክንያት ስለ ሌዊስ ስኬል የጠየቀው ምክንያት ሚኬል አርቴታ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቶይል ስለ ስኬል የሰጠው አስተያየት ነበረ። እንግዲህ ከጥቂት ጊዜያት በፊት ማለት ነው። ከጥቂት ሰዓታት ወይም ደግሞ ቀናት በፊት አይ ቲንክ ቀን ሊሆነው ይሁን አይሆነው አላቅም። ነገር ግን ሰዓታት ብለን የሰጠው አስተያየት ነበር። ሉዊስ ማይልስ ስኬሊ በአርሰናል ቤት የሚገባውን ያህል ደቂቃን እያገኘ አይደለም። ምንም እንኳን ተጫዋቹ ወጣት ተጫዋች ቢሆኑም ነገር ግን በአርሰናል ቤት ካሉ የመስመር ተጫዋቾች ወይም የተመላላሽ ተጫዋቾች ለእኔ እጅግ በጣም ምርጡ ተጫዋች ነው። ለምን ነገር ግን እሱን ለማሰለፍ ሚኬል አርቴታ አልደፈረም? ለምን እንደሆነ አልገባኝም። በዛም እጅግ በጣም አዘኛለሁ የሚልንም አስተያየትን መስጠት ችሏል። ቶማስ ቱሄል ማለት ነው። የማይገባ አስተያየትን ነው የሰጠው። ነገር ግን ሌዊስ ስኬሊ በተለይም በአካዳሚ እንደማደጉ ይህን ያህል በጣም ጫን የሚያሳድር አይነት ተጫዋች አይደለም ብለን እናስባለን። እንዲሁም ደግሞ በቻምፒዮንስ ሊጉም እየተጫወተ ነው የሚገኘው። ከዚህ በኋላ ባሉትም ጨዋቶች የሚሰለፉ ይመስለኛል እኔ በግሌ በተለይም በኦሎምፒያኮስ ጨዋታ ላይ ያሳየው ድንቅ ብቃት የሚኬል አርቴታን ቀልብ በድጋሚ እየገዛ ይመስለኛል። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ተጫዋቾች በቤንች ላይ ስለመቀመጣቸው ወይም ደግሞ በተጠባባቂ ወንበር ላይ ስለመቀመጣቸው በተለይም ወሳኝ የተባሉ ተጫዋቾች በተጠባባቂ ወንበር ላይ ስለማስቀመጡ ጉዳይ ተጠይቆ ነበር። ካሉን ጨዋታዎች አንጻር እሁድ ተጮተናል። ባለፈው እሁድ ከኒውካስትል ጋር ተጮተናል። እሮብ ደግሞ በሻምፒዮንስ ሊጉ ከኦሎምፒያኮስ ጋር ተጮተናል። ነገ ደግሞ ቅዳሜ ከዌስትሀም ጋር እንጮታለን። ተደራራቢ የሆኑ ጨዋታዎች አለብን። ለመጨረሻ ጊዜ በሰባት ቀናት ውስጥ ሶስት ጨዋታዎችን ካደረግን በጣም ቆይተናል። አንዳንድ ተጫዋቾች ደግሞ አንዳንድ ተጫዋቾች ደግሞ በሰባት ቀን ውስጥ ሶስት ጨዋታዎችን ተጫውተው በጭራሽ አያውቁም። ስለዚህ ያንን ማስተካከል አለብን። ተጫዋቾች እንዲላመዱት ገና ጊዜ ያስፈልጋቸዋል። በተለይም አዳዲስ ፈራሚዎቻችን እንዲሁም ደግሞ ከአካዳሚ ያደጉት ተጫዋቾቻችን ይህንን ነገር መላመድ አለባቸው። ስለዚህም ሁሉንም ጨዋታዎች በአንድ ልናጮታቸው አንችልም። ነገር ግን በጊዜ ሂደት የስኳድ ብዛችንን በመጠቀም በማፈራረቅ ተጫዋቾቻችንን ሮቴት እናደርጋለን በዛም እንዲ እንሳካለን ምኞት እናደርጋለን። ያንንም ለማድረግ እየሞከርን ነው። እኔም የቡድን አጋሮችም ተጫዋቾችም፣ እንዲሁም ደግሞ ኮቺንግ ስታፎቻችንም የሜዲካል ሰዎቻችንም ያንን እያደረጉ ይገኛሉ። ለዛም ምስጋና ይገባቸዋል። የሚልንም አስተያየት መስጠት እችሏል። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ቡካዮ ሳካ ተጠይቆ ነበረ። በተለይም ሳካ በባለፈው ጨዋታ ላይ በክንፍ ቦታ ላይ ስላደረገው ለውጥ ወይም ደግሞ በቀኝ በኩል ነበር የሚጫወተው ወደ ማርቲኔሊ ቦታ ዞሮ በግራ በኩል ነበረ መጫወት የቻለው በኦሎምፒያኮስ ጨዋታ ማለት ነው። በዛም ቦታ ላይ የተጫወተ ግብን እንዳስቆጠረ ይታወቃል። ማርቲን ኦዴጋርድ ያቀበለውን የሚያስገርም ኳስ በሁለት እግሩ በበረኛ ሁለት እግር ወይም በለውጭ አሳልፎ ያስቆጠረው ግብ በግራ በኩል በግራ ክንፍ በኩል በተሰለፈበት ጊዜ እንደ ሁኔታ በኦሎምፒያ ኮስ ጨዋታ ላይ በቡካዩ ሳካ ጉዳይ በመጨረሻዎቹ ደቂቃዎች ላይ በሁለት የተለያዩ ምክንያቶች ቦታውን እንዲቀይር ወሰነን ነበረ። ሁለት ምክንያቶች አሉን ይላለ ሚኬል አርቴታ። ምክንያቶቹ ምንድን? በዛ በኩል በተፈጥራዊ ተስማሚ እግሩ ይሆናል። በግራ በኩል ሲሆን ተፈጥራዊና ተስማሚ ቦታው ይሆናል። እናም የተከላካይ ተመላላሽ ተጫዋቾቻችን ግን ገፍተው ከሚጫወቱ ቡድኖች ጋር ሲሆን ሰፊ ክፍተት ስላለ ትልቅ እድልን ይሰጣል። ምክንያቱም ደግሞ እንደነ ኦሎምፒያኮስ ያሉ ቡድኖች ሞር የሚጫወቱት በተለይ በሁለቱ በኩል ያሉት የተመላላሽ ክፍሎች ተጫዋቾቻቸው ሞር ወደፊት እንዲወጡ ያደረጓቸውና ወደ መሀል ያስገቧቸዋል። የመሀል ሜዳ ተጫዋች ያደረጋቸዋል። አላም ደግሞ በጣም ይሄዱና ወደ ቦክስ ውስጥ እንዲገቡ ያደርጓቸዋል። በተለይም በሁለተኛው አጋማሽ ያንን ሲጠቀሙ ነበር። ትንሽም አርሰናልም ተቸግሮ ነበር። ከዛም በኋላ ቡካዮሳ ቃን አስገባውና በግራ በኩል እንዲጮት አደረገው። ሚኬል አርቴታ ያንን ክፍተት ተመልክቶ ማለት ነው፣ የሁለቱ የተመላላሾች ወደፊት መሄድን ተመልክቶ ከዛም በኋላ ቡካዮ ሳካን አስገባው። ቡካዮ ሳካ ተቀይሮ ከገባ በኋላ ጎል አስቆጠረ። በተለይም በግራ በኩል የመታውም በግራ እግሩ ነው። ያስቆጠረበት መንገድ እጅግ በጣም የሚያስገርም ነው። እውነትም ሚኬል አርቴታ በግራ በኩል እንዲጮት ማድረጉ ስኬታማ አድርጎታል ብለን ማንሳት እንችላለን። ነገር ግን በቀጣዮቹ ጨዋታዎች ላይ የምንመለከተው አይመስለኝም በትክክል ከፍለኛው ወይም ከዚህ በፊት በምናውቀው የቀኝ ቦታ ላይ የቀኝ አጥቂ ስፍራ ቦታ ላይ ክፍት ቦታ ላይ የምንመለከተው ይመስለኛል። ቡካዮን ሳካ ይህንን ይመስል ነበር። እንግዲህ በዛሬው ዕለት የሰጠው ጋዜጣዊ መግለጫ አሰልጣኝ ሚኬል አርቴታ። በነገው ዕለት የሚደረገው የዌስትሀም እና የአርሰናል ጨዋታ ስንት ለስንት የሚጠናቀቅ ይመስላችኋል? ግምቶቻችሁን በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። እስከ መጨረሻው ድረስ ለተከታተላችሁን ላይክና ሰርቪስ ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። ባይ ባይ።